አም፣ ረህመቱላሂ በረከቱ። ሰላም ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። እንዴት ናችሁ? ዛሬ ምንድን ነው የመጣሁት? ሰይድ በሰራው ቪዲዮ ላይ ነው ማለት ነው። ሰላምን እንደዛ እያደረገ ማለት ነው። ሰይድ ወዴት እየሄደ እንደሆነ ምን እያሰበ እንደሆነ የማውቀው ነገር የለም እና እኔ ባለፈው በሰራሁት ቪዲዮ ላይ ብዙ ጊዜ እዚህ ቦታና እዚህ ቦታና ብለውም እንኳን ግን አሁን በቤተሰብ ፊት ቃል ገብቼ እልሀለሁ በተመልካቾች ፊት ልጁ ያንተ ካልሆነ አስመርብርና ልጆችን አሳይካለሁ እኔ እናንተ እንኳን አብረን መኖርና መቀጠል ባንችልም፣ ግን ለልጆቹ አብረን ተገናኝተን ልጆችን በፈለግ ሰዓት ማግኘት እንደምትችል እኔ የት እንዳለውም እንዲያውቅ ሁሉን ነገር እነግረሃለሁ ብያለሁ ማለት ነው። በዛ ባልኩት መሰረት እኔ ልጆቹን አሳይካለሁ ካልኩት ታዲያ ልጆቹን አሳይሃለሁ ካልኩት ሌላ ነገር ዙሪያ ጥምጥሜ ምን እንዴ ሰው እኮ ጥፋቱን አምኖ ወጥቶ ይቅርታ ራሱ መጠየቅ በጣም ትልቅ ነገር እኮ ነው። ሰው አንዴ ካጠፋ ያጠፋውን ነገር መመለስ አይችልም አይደለ? እኔ አሁን ወደ ኋላ ተመልሼ ልጁ እንኳን የሱ ቢሆንም ባይሆንም እኔ ልጁ ልጁ የኔ ነው እንኳን ቢለኝ እኮ አላሳየክም ላለው እኮ እችላለሁ በቃ ማለት አሳየዋለሁ። በቃ ያለፈ ነገር ነው። እሱ ደግሞ አሁን ያዩ ባል እንጂ እኔ ባል አለ፣ እንዲህ ሌላ ታሪክ መጎርጎር እና ሌላ ታሪክ ማንጣት ምን አስፈለገ? እንዴ በጣም እኔ በጣም እኔ ከና ሚሞሪውን ሁላ ረስቸዋለሁ። እሱ ጭራሽ ሚሞሪውን። እንዴ ሰላም ስትሄድ በቃ፣ በነገራችን ላይ ማለት ሰላም ለኔ ብላል ስትሄድ፣ እኔ እንደዚህ በውስጥ ማለት ነው እንደዚህ እንደዚህ ልጁን ባቅ ኖሮ፣ እሷ በጣም ነው ልጆቹን አባታቸውን ማግኘት አለባቸው ምናምን የምትለይ ማለት ነው ለኔ ብላ ነው እንደዚህ የምትሆን። ለሳይድ ሳይድ አላወቅም፣ እንጂ ሰላም ለአንተ እያገዘች ነው ያለችው። እሷ እያለችኝ ያለችው ልጆቹን አሳየው ነው። ከዛ ነው ያልኳት፣ ልጁ ስለ ልጁ ቢነግረኝ፣ ስለ ልጁ እውነቱን ቢነግረኝ፣ እኔ በአዩ ጉዳይ ብቻ ሳይሆን ስለ ልጁ እውነቱን ቢነግረኝ፣ እኔ ልጆቹን አሳየዋለሁ፣ እኔ ልጆቹን አሳየዋለሁ አልኳት ማለት ነው። ከዛ እሷ በቃ ይሄ ነገር የሚያስታርቃችሁ ወይ ደግሞ ይሄ ነገር ልጆቹን ታሳይ፣ ከሳይድ ጋር የሚያገናኛችሁ ከሆነ ሳይድንም ሌላ ሷም አንጠብቅም። አንቺ ልጆች ይዘሽ መሄድ ስለማትች ወይ ደግሞ ልጆች እዛ ሰና ወደዛ ወደዚህ ማለት ስለማልችል እኔ እሄዳለሁ ብላ ብድግ ብላ ሄደች ማለት ነው። ምን ልታጣራ፣ ይህንን ጉዳይ ልታጣራ። አቶ ሳይድ መጀመሪያ ለካን ቪዲዮ ሲሰሩ ጓደኞቹን ሰብስቦ የሰራ ጊዜ እና አብዲን ምናምን ማነው እነ ሙስጣፋ ያሉ ሰዓት። ሰላም ሌላ ነገር ነው። ሰላም ሰላም ሳይሆን የምትፈጥረው ሌላ ነገር ነው። ለካን የጠነሰሱት ነገር ስላለ እሷን ነገር ነው ለካን እየጠመጠሙ ያሉት ማለት ነው። ለምን አሁን ሰላም እንደረበሸች ሰላም እንዳስቸገረች እንጂ ወይ እሱ አሁን እንዴት እንዴት ሊያደረገው እንደሆነ አላቅም። ብቻ የሆነ ነገር እዚህ ጋር የሆነ ነገር ማድረጉ እንደማይቀር እርግጠኛ ነው። ሰላም አሁን ወንድ ሆና የእሱ አባታ የልጁ አባታ ትሆንልክ። ምን እያሰብክ ነው? ለማንኛውም ግን እስኪ

አመጣሽ ማለት ነው። መሳሪያ ያለውን እንዲዘሽ መጣሽ። ጎበዝ ነሽ። መሳሪያ ያለውን እንዳመጣሽ ፖሊስ አመጣሽ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቻችን ሰላም ሰላም ብያለሁ። ያላችሁ በሰላማችሁ ብዙ ትመኛለን። እንግዲህ ይሄው የመን መጣው፣ ባለፈው ከነአብዲ ጋር አይታችኋል። ከመጣው በኋላ እንግዲህ በቀጥታ ሰላም መታ ነበር። የሰላምን ቪዲዮ አይተናል። የሰራችሁን ከነዳናይት ጋር ምናምን ቪዲዮ የሰራች ነበረ እና አሁን ምንድነው፣ ሰላምን ዛሬ እኔ የመን አገኘዋት ማለት ነው። የመን መጣች። ሰው ለተንኮል ይመጣል። ትኬት ቆርጦ ለተንኮል መታለች። እንግዲህ የሰርጌ የኔና የአዩ የነበረውን የሰርጋችን ቪዲዮ ሰርቃችን እኔ በጣም አናደኛለች። አንድ ቀንም እንደማገኛ ተስፋ አድርጌ ነበረ። ስለዚህ አሁን ሰላም የመን ያለችው በሲስተም እሷ ልታጣራ የፈለገችው ሱመያ ማጣራ እንድታጣራ የፈለገችው ነገር እኔም ላጣራ ነው የመጣሁት። ግን አሁን ደግሞ የመጣሁት ለምንድን ነው ለጠቃት የፈለኩት፣ በሲስተም ሀዋን አስደውዬ ሰላምን ቦታውን ትነግራታለች። ታተልሽ የምትፈልጋት ሴት ልታጣራ የምትፈልገው ሴት ሀዋ የት እንዳለች እንደምታውቅ ስለምፈልጋት፣ ስለዚህ እሱን ለማጣራት ስለምፈልግ ሰላም በሲስተም አስጠራትና እኔ ደበቅና እዚህ ጋር ስመጭ ትንሽ ተወራታለሽ። እኔ ብቅ ብላታለሁ ማለት ነው። ከዛ በኋላ የምጠይቃት ነገር ስላለ ነው። ለምን ሱመያ ያለችበትን ስለምታውቅ ነው። እኔ ነገር ለምን ነው ያለችበትን ቤት እሷ ታውቃለች። እሱን ለመጠየቅ ነው። አንተ ከሱመያ ጋር ለመታረቅ ከፈለክ ሰላም መጀመሪያ ስታገኛለች። አልጠየቅም፣ ጋር እኮ አትገናኙም። ሰላም ተገናኘን፣ ችግሩ ደህና ነኝ። ስለ ልጅቷ ጉዳይ ምናምን እኔ አሁን አንቺን እኮ ለማነጋገር ነው፣ ወደ አንቺ አንቺን ለማግኘት ፈልግ ነበረ። ምን አሁን ነይና እዚህ እንነጋገር። ምን ይመስልሻል? እንግዲህ ማለት ነው እዚህ ጋር ሀዋይን ማድረግ አልነበረባትም፣ ግን እሷን ማስፈራርቷት ሊሆን ይችላል። አላውቅም። አዋንም አልጠየኳትም፣ ሪከርድ አድርጌላት ነበረ፣ አልመለሰችልኝም። ማለት ነው፣ እዚህ ጋር ምንድን የተረዳውት ነገር ሰይድ በመጀመሪያ ደረጃ ልጆቹን ማየት አይፈልግም። በስነ ስርዓት ማለት ነው። ይሄ ማንም ሰው እኔ ማለት ሰው በጣም ብዙ ሰው ማለት ነው በውስጥ እያለቀሰ ላ ነው፣ በቃሽ፣ ልጆቹን እንኳን አሳዩ እንደዚህ ጨካኛቸው ኮመንት ራሱ ማለት ነው ሰው የሚያቀኝ ሰው መንገድ ላይ ራሱ የሆነ ሰው ካገኘ አይ ልጆቹን አንቺ ባልሽ ነው፣ ባል ባልቤት ባል ይመጣል፣ አባት ግን አባት ነው። ልጆቹን አትከልኪ። ግን እሺ አሁን ይሄ ልጆች የናፈቁት አባት ነው። ይሄ ልጅ የናፈቀው አባት ነው። ባለፈው አሁን የሚሞሪ የእሱና የአዩ ሰርግ ነው ያስጨነቀው እንጂ አሁን ሆነ ሰላምን ሄዶ እንደዚህ ማድረግ ነበረበት። በዚህ ሰዓት ቢያንስ እንኳን እሺ አሁን የመጨረሻ እንትን ሰጥቼው ቢያንስ መጨረሻ ያለበትን ነገር ጨርሶ ከእዛ እኔን እኔን ካገኘች ይድኒ በጣም እንትን አለኝ። አትፈልጋቸውን ሲፈጠር አውቀህ ነው። እኔ ለእንትን ነው ሰው እንዲያዝ ልክ ሳይድ አንተ የልጆችን እናት ለምንድዚህ ያደረግህ ምናምን ስትባል ጥሩ እንደሆን ከአንተ ልጆች እንደሚናፍቁ ምናምን ልጆችን ማየት እንደፈልግ ልክ ልጅ እንደሚወድ ሰው ሀረካት የሆነ አክት የሚያስደርግ አውቀህ ነው እንጂ ለቪዲዮ ነው ሲፈጠር። አንተ ና እዩ ከቪዲዮ ውስጥ የምትቀርጹት ሌላ፣ ጀርባችሁ ሌላ ነው። እዚህ እየመጣህ ታለቃቅሳለህ። በትክክለኛ ግን ሌላ ነገር ግን ይኸው ፈጣሪ ያጋለጠሃል። በራስህ ራስህ ቀርጻህ ራስ እንደዚህ ያደረግህ ማለት ነው። በጣም ይሄ ብልግና ነው በጣም ሰላም ሰላም ነው

አንተ ምራው ትፈልገው ሲፈጠር ማለት ነው። ቪዲዮ ላይ ፓስፖርቱን መለሰላት እንጂ ሰላምን አናግሪያት ማለት አናግሪያት ነበር። ከዚህ ቪዲዮ እንደጨረሱ እንደዚህ እንደዚህ አድርጎኝ ካሜራውን አቁመው ሂዶ ፓስፖርቷን ተቀብሏታል። የሰላም ፓስፖርት መልስ፣ ሰላም ወደ ኢትዮጵያ እንድትገባ መልስ። ካለዛ ግን የእውነቴን ነው። ልክ እስከዛሬ ማለት ነው እኔ ንዴት እንዲበርድና እኔ አዩን ፈርቼ ነው እንጂ ልጆቼ ለአንተ ላላገናኝክ አይደለም፣ መቼም አታገኛቸው። መቼም ሲፈጠር ልጆቹ እኔ ጋር ይሆኑ እኔ ጋር ይሆኑ፣ እንኳን መረጃ የለም። ይሄኔ የሆነ አገር ልኪያቸው ቢሆን የዚህ የሚያክል አንተ እዚህ ሲፈጠር ማለት ነው። እኔ እዛ በጣም ፖሊሶች ምስኪን ስለሆኑ ነው እንጂ አንድ ፖሊስ መጥቶ እዚህ ቢሆን ማለት ነው በጠረባ ብሎ ረግጦክ ነበረ። ሲፈጠር እዛ ያሉት በጣም ትግስት አላቸው። ሰው አይነኩም፣ ሰው አይማቱም። አንታውን እዛ ጋር ምናምን ማምጣት እንደምችል ከሰላም እንደምትበልጥ ምናምን ያክት አክት ያደረክ ነው። እሺ የሰላም ሲፈጠር ፓስፖርቷን ስለወሰድኩ አትቀርም፣ በምንም በኩል ቢሆን አገሯ ነው መምጣቱ አይቀርም። ግን ፓስፖርት ሰላም የምትፈልግ ከሆነ ከኔጋ ጋር ፓስፖርቷን ስጣት፣ ቃል እስከገባው ልክ ሲፈጠር። አንተ እኔ ለሰላም ቤቱን አሳያት፣ ለሰላም ለሰላምን ያለውበትን ነግራት አለሁ። ቤቴን አሳያት ለብረው ባሳያት እኔ እሄዳለሁ እንጂ እሷን ሄጃት መጣ። ሁለተኛ ደረጃ ደግሞ አንተ የመን ድረስ ሂደክ ሰላምን አስፈራርተክ ሱመያ የለችበትን ንገሪኝና ፓስፖርቱን አምጪው፣ ይቅርታ የሚሞሩን አምጪው የምትላት ማለት ነው። አንተ እኔ ያለሁበትን ማወቅ ከፈለክ እኮ አልኩህ ልጁን አስመርምረው። አንተ ሌላ ነገር ሌላ ታሪክ ውስጥ ምን አስገባህ? ምን አስገባ ሌላ ታሪክ ውስጥ? አውዝ ቢላ ምን ሸጣም ረጅም አንተ ልጅ የአንተ ከሆነ በየቦታው እየሄድክ የምትፈለፈል ከሆነ እሱ የራስ ጉዳይ እኮ ነው። በቃ አመን እኔ እናንተ እንለያያለን ልጆችን ታሳድጋለህ። ግን አንተ ልጆቹ እራሱ አፈልግም። መጀመሪያ የትም የዘራቸው ልጆችን ሰብስብ እዛ። ይሄ የገንዘብ ሚስትክና አብዲ እራሱ ተናገሩ። ሰብስባቸው መጀመሪያ ልጆችን እዘው። ሲፈጠር የልጅ አምሮት የልጅ ናፍቆት የለብም። ምክንያቱም እዛ ያሉት እያየህ ነው። እዚህ ምን እዚህ ጋር መጣቅ መነገጃ ታደርጋቸዋለህ። ልጆችን አፈቁ ልጆችን አፈቁኝ እያሉ እንዴ! አንተ አሁን ሰላም ንዘት ሚሞሮ ሲፈጠር ሚሞሮ ኔጋ እንደሆነ ልብክ ያውቀዋል። ሰታኛለች ሰላም ለምን ታስቀምጠዋለች? እሷ አንተ ስታስበው ማለት ነው ሰላም እሷ ጋር ለምን ይቀመጣል ሚሞሮ? የመንድረስ መታ ይው ሚሞሮን ምትጭልሻለሁ ብላ ካለችኝ ሚመሩ እሷ ጋር ምን ሊያደርግ ይቀመጣል? ግን ነገር ስትጎረጉር ነገር ስትጠመጥም ነው። ከዛ አንተ ምስኪን እዚጋ ወተህ ታለቃቅሳለህ። ምስኪን ሰው ውይ፣ ሳይድ በጣም ይዋ ነው፣ ምናምን ልጆቹን አፍቀውታል፣ ለምን እንዲባልልህ፣ እንዲታዘን ልፈልገህ ማለት ነው። እኔ ሲፈጠር ማለት ነው ጭራሹኑ ከሚዲያ ላይ እንዳልጠፋ የሰላምን ፓስፖርት ስጣት። ልጁ ያንተ ነው አይደል? አፈልግ ማር ልጆችን ማየት አንተ ልጆች አሳይኝ፣ ልጆች አሳይኝ ስትል የነበረው እኔ ደግሞ። ምን ደው ፈልገው አልከኝ፣ የምፈልገውን ነገርኩህ። በቃል መሰረት የማትገኝ ሰውዬ ያንተ ናየው። ይኸው በቃል መሰረት ላለመገኘት ዙሪያ ጥምጥም ለመሄድ የሆነ ምክንያት ለመፍጠር፣ ለምን አንተ ጥፋተኛ እንዳትባል። ይኸው ጥፋት ግን ሰው ላይ መለጠፍ ስለምትወድ ማለት ነው እንጂ ሰላምን ብታገኛ፣ ሰላም ሄደችው፣ ለዛ ነው። ምንም ችግር የለውም ባለፈው በነገራችን ላይ ማለት ነው እዚህ ቪዲዮ ላይ ምን ብሎኛል እኔ ሰላምን ላ አግኘሁ እያልኳት ነበር እኮ ከአብዲ ጋር የሰራው ቪዲዮ ላይ ማለት ነው ከፈለግሽ ሰላም ጋር ከፈለግሽ ሀዋ ጋር ምንም ችግር የለውም ማለት ለካ ናንተ ውስጥ ከሄድ የሄደው ለሰላም አይደለም ውስጥ ከሄደው ሸርዞ ነው ሰላምን ካገኛት በዚ አጋጣሚ የሆነ ቀን እንደማገኛት እርግጠኛ ነበርኩኝ እሱማኮ ከኔ ጋር ብትታረቅም ሰላምን ታገኛት ነበረ አንተ ሲፈጠር ማለት ነው እኔ እና አብረን እኔ እኔ ከሰላም ጋር ሁኜ ልጆቼን ይዤ ቁጭ ብዬ ብታገኝ፣ እርግጠኛ ነኝ ልጆችን ሰላም አትልም። ሰላምን ነው የሆነ ነገር ለማስደረግ ምትፈጠር ይህ ሚሞሪ ዝኛክል ለአንድ ሚሞሪ የሰርግ ቪዲዮ ስለ እንትን ስላለ ምን የተሳሳማችሁበት ቪዲዮ ስላልወጣላችሁ ነው እንደዚህ የሆንከው። እሱ ቪዲዮ እንዲወጣ አልፈልገም። እሱ እንዲለቀቅ አልፈልገም። ና እኔ እሰጥሃለሁ ሚሞሪውን። አይፈለግኸውም? ሰላም ልቀቃት። ሚሞሪውን እኔ ጋ ነው ያለው ይሰጣሃለሁ። ሰላም ጋር ሲፈጠር፣ ወላሂ ምንም አይነት ሚሞሪ፣ ምንም አይነት የሰርግ ቪዲዮ የለም። ትፈልጋለክና ቀጥብለክ ሚሞሪውን ማለት ነው። ግን እኔ ሲፈጠር እኔ ቃሌን አላጥፍም ብያለሁ። ግን አሁን አላቅም። በመጀመሪያ ደረጃ ልጆች ራሱ የት እንዳሉ ማጣራት ነበረበት። እኔ አሁን ገና ለገና ሰላም አንተ እዛ ልትጫወት የነበረውን ልታደርግ የነበረውን የፌክ ወረቀት ሰላም ካለች ማድረግ ስለማትችል አሁን ሰላምን በዚህ በኩል ረበሽክ ማለት ነው። ምክንያቱም ሀዋ ፈሪ ናት፣ ምንም ነገር ማድረግ አትችልም። ስለዚህ አንተ እዚጋ ምንድነው ዋናው አላማክን። ዋናው የማምናት እሷ ነው። እሷ በጣም ተሳስተዋል። እሺ እሷ አበሻ ስለሆነች እድዚ ያደርግ አረቦች ልታደርጋቸው ነው። ሲፈጠር እኔ ትቸዋለሁ መጀመሪያ ነበር። ለምን ከአንተ ጋር መገናኘት ስለፈለግኩኝና የእውነቱን ማወቅ ስለፈለግኩ ነበር። አሁን ትቸዋለሁ፣ አሁን ትቸዋለሁ። የተውኩት ያስተውኩኝ ደግሞ አንተ ነህ። ምክንያቱም ይሄ ልጅን አፈቀው ሰውም አይደለም፣ ልጆችን ማየት የሚፈልግም አባት አይደለም። ሰብስበ ካምጣና ለያዩት አሳድግልህ ሰብስበ ካምጣቸው እኔ ሲፈጠር አንድ አይደለም፣ ለምን ሀያ ልጅ አይኖርም። ምን አገባኝ ማለት ነው። ውሻ የልጆች ነው ይወዳል ምናምን እንዲባልለክ ስለፈለግ ብቻ ወተክ ልጆች ልጆች ትላለች። ግን ልጅ የናፈቀው አባት እንደዚህ አይደለም። እሺ፣ ሲፈጠር አባት ይሆን መውለድ የቻለ ሁሉ አባት አይሆንም። አባትም የሚሆነው አላህ ያደለው ብቻ ነው። ሁሉም ይወልዳል፣ ውሻም እኮ ይወልዳል። በዚች ምድር ላይ የተፈጠረ ፍጡሩ በሙሉ መውለድ ይችላል። ግን የአባትነት ጣዕሙንና የአባትነት ወጉን የሚያውቀው አላህ ያደለው ሰው ብቻ ነው። አንተ ለዛ አልታደልክም። ሲፈጠር አባትነት ምን እንደሆነ ራሱ የምታውቅ አይመስለኝም። ለዛ ነው አሁን እኔ አሳይ ካለው ቃል ገብችልግ ስንት ነገር ቃል ገብችልግ፣ አንተ ሌላ ነገር እንዴት አድርገ ከዛ የማጠፋት ነው አልታስብል። የራሱ ጉዳይ እኔ ያገባኝ። ለማንኛውም ግን ይሄ የመጨረሻ ማስጠንቀቂያ ሰላም፣ ፓስፖርቷን መልስላት። እዚህ አሁን ከካሜራ ፊት አስፈራራሃት እንትን አለሽ። ሰላም ስልክ እያነሳችልኝ አደለም። ስልክ አሁን ፓስፖርቴን ቀምቶኛል ብቻ ነው ያለች ማለት ነው። ካሜራ ፊት ለፊት ፓስፖርቴን ሰጠኝ። ከዛ በኋላ ካሜራውን ካቆመ በኋላ ፓስፖርቴን መጥቶ ወስዶታል ካለች በኋላ እያወራችኝ አደለም፣ እየመለሰችልኝም አደለም፣ ምንም እያለችኝ አደለም። ሰላምን በስነስርዓት ወደ ኢትዮጵያ ላጋል እኔ ሰላምን እዚህ ካላገኛ ሰይድ ሌላ ነገር ውስጥ ነው የምትገባው? ሰላምን ልቀቃት ፓስፖርቷን ስጣት ወደ አገሯ ትምጣ ሌላ ነገር ውስጥ አትግባ ወይስ እስከምታስመረም አስመር ምረ እስከምትጨርስ ልትይዛት ነው ወይስ አሁን ሲፈጠር ቤት ስለ ውጤቱ እራሱ ትቻዋለሁ ማወቅ አልፈልግም ለምን በቃ ውቅ ያለው መፈልገውን ነገር ማለት ነው ስለዚህ ማወቅ አልፈልግም ምንም አይነት ነገር ብታመጣ እራሱ አስር ወረቀት ብታመጣ እንደማላምን ታውቃለህ። ምክንያቱም አንተ ምን አይነት ሰው እንደወቅ ስለማውቅ ማለት ነው የውሸት የፌክ እንትን እንደምታመጣ በጣም እርግጠኛ ነኝ። ስለዚህ ትቻዋለሁ፣ ማወቅ አልፈልግም። ሰላም ነው ወደዚህ በሰላም ላካት። ይህ ለአንተ ነው መልክት። ቪዲዮ እንደምታየው በጣም እርግጠኛ ነኝ። ለማንኛውም ወሬ ያበዛውባችሁ። ለሳይድ እንድደርስልሽ ሼር አድርጉለት። የምታውቁት ካላችሁ ሊንኩን ላኩለት። ለማንኛውም አሰላሙ አሌይኩም ወራህመቱላሂ ወበረካቱ።